እሷ እንደምሞት ጽፋ የምታስቀምጥ ከሆነ አማምራ ፎቶ ስትነሳ የነበረው ምን ሊሆን ነው እኮ ነው ግራ የሚገባ አይናቸውን በጨዋ አጥበው የመጡበት መንገድ ያሳፍራል እኮ እቺ ልጅ በደንብ በርዝዴውን እንዴት ነው የሚያከብረው እኔ አሁን ነገ በርዝዴ ነው እንግዲህ ቢከፋ ዛሬ እውነት ፎቶ ልነሳ ከቤተሰብ ጋ ቸበርቻቻ ምናምን እንደው ማን ነው ይሄንን የሚያደርገው ለሕሊና ሲባል ለምንድን ነው የማይደረግ ይሁን? የአንድ ነገር ደግሞ አለ። ባወራችሁት ነገር ላይ ኢቭን ዳይሩ እንደ ኢቪደንስ ጋር ይያዝ ቢባል ማለት ነው። አንድ ጠበቃ እኮ ዋሽቶም ይሁን ምን ይሁን እሱን ለማውጣት የሚያደርገው ጥረት ነው እና ጠንካራ የሆነ ኤቪደንስ አለ። አሁን ራሴ አጠፋለሁ ብዬ በል እንደዛ ብዬ መጻፌ ራሴ ማጥፋት ዋስትና ነው። እንደዛ ብዬ ብጽፍ ኖሮ የግድ እኔ እዛን ቀን እንደዛ ነው ያደረኩት ማለት ይቻላል። የሚያሳየው ኤቪደንስና ኢቨን የተጻፈው ራሱ አይገናኝ። መሬት ላይ ነው ያለችው፣ ዛታች ቤት ውስጥ አለች። እና ሌላውን እንዳንረሳው መረዳት ስላለባቸው ገንዘብ እየተዋጣም ስለሆነ እሱን ደግሞ ቦታ እንዳንይዝ እሱንም ፎከስ አድርጉልኝ ያደራልላለ የምትፈልጉ አለ። ቤተሰብ ወዳጆቻችን ፔፓልም አላቸው አደለ ሁሉም ስላለ ቤተሰብ ማንጋ ነው በብዛት ያለው የኢንፎርሜሽን አንተ ጋር አለ አይደል? ሶፊ ጋም አለ ሁሉም እኔም ጋ አለ እኔ ጋዜላ አለ አካውንት አለ ሁሉም ነገር አለ። እስቲ ካሳሁን፣ የበቀደሙ ፍርድ ቤትም ስለነበረ ካሳሁን እስቲ ዮኒም እስቲ ከዮኒ ጋር ስቲ አውራ ስቲ እንስማት፣ የፍርድ ቤቱ ውሎን ስቲ ታታፕ እያደረጋቸው አንድ ሚሊዮን ያስገቡ ቤተሰብ ለእታችን ድምጽ መሆን ስለዚህ እንደ ኤቪደንስ ልበሳሞዴሬተር ገኒት ጉልበት ራሱ የለውም ለማለት ነው ዮኒ ሞደሬተር ከኒፍ ለዮኒ ሞደሬተር ለእኔም፣ በዚህ አካውንት ሞደሬተር ፕሊስ። አንዳንድ ጮሮዎች አሉ፣ ለእኔ ስጠኝ። በቃ ለእኔ ስጠኝ። በዚህ አካውንት ወልካም ብያለሁ። ዮኒ እንደገና ያው ከምስጋና ነው የሚጀምረው። ከምንም በላይ በዚህ ጉዳይ ላይ ያው አንተና ሌሎች ደግሞ ቆራጥ የሆኑ ወንድሞች እህቶች ባሳዩት ጀብዱ ነው። ይሄን ያክልም የእህታችን ጉዳይ እንዲሰማ ምክንያት የሆናችሁትና በደንብ አድርጌ ላመሰግን እወዳለሁ። ንጉሱ ሰለሞን ሲናገር በሩቅ ካለ ወንድም ይልቅ በቅርብ ያለ ጎረቤት ይሻላል ወይም ባዕዳ ይሻላል ይላል እና ይሄንን ነው ያየ ነው የተረዳ ነው ምንም አይነት ነገር ሲከሰት የፖለቲካ ትርፍ ማግኛ ለማድረግ የሰውን ደም መጠቀም የለመዱ ጥቂት ግለሰቦች እህታችን ሞተች ሞቷን ግን ወዲያው ወስደው የደበቁት ትልቅ ግዙፍ ማህበረሰብ ህዝብ መካከል የኦሮሞን ህዝብ መደበቂያ አድርገው ኦሮሞማ የሚል ዜማ ነው ወዲያው የተዜማው። ትንሽ ቆዩና ደግሞ ይህንኑ ሲያራግቡ የነበሩ ሰዎች ወዲያውኑ ደግሞ ጎጥ ውስጥ ነው የገቡት። እንደዚህ ስለሆነ ነው ዝም ትላላችሁ ወይ፣ እነከሌ እነምናምን ዘመቱበት እንዲሆኑበት ተብሎ ፈንድ ማሰባሰቢያ ነው የተደረገውና በዚህ ሁሉ ውስጥ ግን ፋሚሊ አንድም ቀን እከሌ ይገደል እከሌ ይሰቀል ብሏል። ፍትህ ለልጃችን ነው ሲሌ ነበር። በቃ በምን ምክንያት እንደሞተች እንወቅ ነው ሌላ የተናገሩት ነገር የለም። በዚህ ውስጥ ግን ከዚህ ቀደም በሰዎች ደም እንደዚህ ቁማር መጫወት የለመዱ ጥቂቶች ይህንንም ተጠቅመው የራሳቸውን ፍላጎት ለማስረጽ ሲንቀሳቀሱ ነበር። በዚህ ሁሉ ግን ስቲል ዛሬ ድረስ ያየሁት ነገር እውነተኛ ኢትዮጵያዊነት ሲዜም እና ሲኖር የተለያየ ነው። የሚያዜሙ ሌሎች ናቸው፣ የሚኖሩት ደግሞ ጥቂቶች ናቸው። ሶ አንድ ሰው ሲሞት ቋንቋው፣ ብሔሩ፣ ምናምኑ ሳይሆን የመጀመሪያ ሰብአዊነቱ ነው ሊታሰብ የሚገባው። በዚህ ውስጥ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ሳይሉ አብዛኛው ሕዝብ በዚች ልጅ ማለፋ አዝኗል ይቺ ልጅ ለሌሎች ብዙ ወጣቶች ከኋላ ለሚመጡት ሞዴል መሆን የምትችል ምሳሌ መሆን የምትችል ነች በዚህ ዕድሜዋም ተምራለች ሞዴሊስት ነች ኢቨን ሌሎች ታሪኮችን በቅርበት ስስክ ስሰማ ለብዙ ድርጅቶች አምባሳደር ሆናለች በኢስት አፍሪካ ደረጃ ድረስ እንኳን በሰፊው ሀገሯን ለማስተዋወቅ አግሪመንት ላይ የነበረች ልጅ ነች። ነገ ላይ ስንቅ ሰንቃ እየሮጠች እየተጓዘች ያለች ልጅ መንገድ ላይ ቀረች። ዘንድ ይሄ ሲሆን 70% ወጣት በሆነበት ሀገር ላይ ለወጣቱ ታስቦ የዚች ልጅ ሞት ሊዘገብ ቤተሰብን ራሱ ላይ ሊያስተዛዝኑ ለሚቀጥለው ወጣት እንኳን መንገድ ሊጠረግ ይገባ ነበር። ግን ሰምቶ እንዳልሰሙ አፋቸውን ይዘጉት፣ አይተው እንዳላዩ ነው የሆኑት። አልፎ ደግሞ ሌላው ማህበረሰብ እንኳን የራሷ የራሷ እንኳን የሆነው አብሮን እንዳይቆም የማወናበድ ስራ በጥቂቶች ሲሰራ ነበር። ከዚህ የተነሳ ሌሎች ሰዎች ው ሲሉ የእሷ የሆኑት ግን ይሄው አሁን እንኳን እያየን ነው ከስር በኮመንት ይሳደባሉ። ኦሮሞማ እንዲህ አይነት ባህሪ የለበትም ተሳዳቢ አይደለም ገዳይ አይደለም ሀቅ ደባቂ አይደለም ለሌላውም ሀቅ ከራሱ አልፎ ለሌላው ሀቅ የሚቆም ህዝብ ነው የኦሮሞ ህዝብ ግን ጥቂት ዱርዬዎች ራሳቸውን ይደብቁና ወስደው እዛ ውስጥ ማዜም ይጀምራሉ። ሶ በዚህ ሁሉ እንግዲህ ያው በምስጋናም ስለሆነ የጀመርኩት በጣም ነው የምናመሰግነው። ለእኔ ወንድሜ ነህ፣ ለእኔ እህቶቼ ናችሁ። በእህታችን ምክንያት ሽንጣችሁን ገትራችሁ ስትከራከሩ የነበራችሁ ስትሰደቡ ነበር። ዮኒ ቀደም እንዳለው ፎቶ ተዘግዝቀው ተውት። ፎቶ መዘግዘቅ የእናንተን። አባቷን ጠቅሰው የሚሳደቡ ጋለሞታ ሴቶች ነበሩ። በአፋቸው ኦሮምኛ አፋን ኦሮሞ የሚያወሩ ቋንቋውን የሚያወሩ ጥቂት ሴቶች አይቻሉ። አየር ላይ የተለቀቁ ነገሮች አሉ። ይሄ ብልግና ነው። ሰው ሐዘኑን ማዘን አለበት። ቢያንስ ይሄንን እንኳን ነውር ማወቅ ነበረባቸው። ግን ለሕዝብ እንደቆመ ለእንትና ምናምን ለሀገራችን ለምናችን ይላል ሞተባ ሞተበትን ሰው አዝኖ ቀብሮ አዝኖ መጨረስ የለበትም ጋጠ ወጥነት ነው እንጂ ዘሎ እዛ ላይ ቤተሰብ ደረጃ ድረስ የሚሳደቡ ነበር በአማርኛ ያው ሲያወራ እንደዚህ ምናምን ለምን በትግርኛ ያወራ የበደለን ቋንቋ አይደለም እኛን የበደለን የራሳችን ሰው ኦሮሞን ኦሮሞን ነው የበደለው እንጂ ሌላ ማንም አልበደለው እያየን ነው እህታችንን የገደላት ሌላ አይደለም ማንም መጥቶ አልገደለም። ቤት ውስጥ ነው ተገድላ የተገኘችው አደለም። ዘንድ ራሳችንን ማረም ከእውነት ጋር መቆም ከእውነት ጋር መወገን የቀደመውን ባህል ማስጠበቅ ሲገባን ባህሉ ራሱ እየተበላሸ ቀጣዩን ጄኔሬሽን ለኪሳራ እየዳረግ ነው ያለን። ከእውነት ጋር ልንቆም ይገባል። ከፍትህ ጋር ልንቆም ይገባል። ድምጽ ላጡ ላልሆኑ የሚሆንላቸው ላጡ ሰዎች ድምፅ ልንሆን ይገባል። ማዶ ላይ ጎጃም ላይ ህፃን ልጅ ስትደፈር እና ስትሰቀል ድምፅ ሆነናል። እኔ ቪዲዮ እንትን ብያለሁ ሰርቻለሁ አላቃትም። ከዛ መጥቷ ሸዋ ላይ ተደረገ። አሁን ደግሞ የህይወታችን ጋር መጣ። ሰው የመጀመሪያው ነገር ሰብአዊነት ነው ሊቀድም የሚገባው። ከሰብአዊነት በኋላ ነው ሌላው ነገር። ስለዚህ ሁሌም ደግሞ በችግራችሁ ጊዜ አጠገባችሁ የቆመ ሰው ነው ወዳጃችሁ። ጠላታችሁንና ወዳጃችሁንም እንዲህ አይነት ወቅት ላይ እኔ እንዳልኳችሁ ቅድም ትክክለኛ ኢትዮጵያዊነቱን፣ ኢትዮጵያዊነትን በትክክል ዛሬ አይቻለሁኝ። ቴንክዩ። ድሮ የማውቀው የናፈቀኝን ነው ያየሁት። ብሔር ሳይ ላይ ጎጥ ሳይ ላይ እኔ ምስራቅ ወለጋን ያደግኩት ተቀላቅለን ነው የምንኖረው። ስሞል አዲስ አበባ ብለው ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ጓደኞቼ እንደዛ ናቸው። አባቷ ከዛ ነው የተገኘው። የቀነኒ አባት ምስራቅ ወለጋ ነው። ሀረር ሄደ፣ ስራ ያዘ፣ እዛው አገባ። ከሀረር እዛው ተወለደች። ይሄንን ጎጠኝነት ስለሆነ እኛ አላነሳንም። ወለጋ ተነስ አላልንም። ሀረርጌ ተነስ አላልንም። የልጃችንን ፍትህ እንፈልጋለን። አንዳንዶች ተነስተው መደበቅ ሲጀምሩ ነው አባትና እናት ወደ ፊት መጥተው እባካችሁ አሁንም ድምፅ ሁኑልን፣ አንዳንዶች ሊደብቁ እየሞከሩ ነው የልጄን ነገር ብለው ያሉት። ሶ በዚህ ሂደት እንግዲህ ያው ምናልባት የፍርድ ቤቱን እባክ እየተባልኩኝ ነው የዲያሪ ጉዳይ ውዝግብ ያስነሳበት ምክንያት ምርመራ ወይም ፖሊስ ክፍተት ስላሳየ ነው። እንደ ህጉ ከሆነ ፖሊስ መጀመሪያ ሲሄድ ቤቱን መቆለፍ ነበረበት፣ መረጃ እንዳይደበቅ አንዳንድ መረጃዎችን ሞዲፋይ እንዳይደረጉ ምናምን። ይሄ ምን ነገር ግን አላደረገም። ባለማድረጉ ምክንያት ይሄ ነገር ከየት መጣ? እንዴት እነሱ ጋር ተገኘ? ቅድም እሱ እንዳለው እኔ ነበርኩኝ ዲያሪዋ ላይ ለአስራሴን ላጠፋ ስለሆነ አታስቡ ብላ ለወዳጆቿ ለጓደኞቿ፣ ለቤተሰቧ ጽፋለች። ድራማ የሚቀጥለው ቀን ላይ ደግሞ ስሜን እያጠፉ ነው ሚዲያዎች ብሎ ስሞታ አቀረበ። የሚገርም ነገር የራሱ የልጁ ጓደኛ አሁን እንትና ናሆር አውጥቶ ሊያሳይህ ይችላል። ዛሬ ችሎት ላይ ነበርኩኝ። ዲያሪ ተገኝቷል። ጠበቃው ዳያሪውን አንብቧል። እንደዚህ እንደዚህ ስለሆነ ራሴን አጥፋለሁ ብላ ተናግራለች። ኖርማሊ ልጁ ነፃ ነው ብሎ አወራ ለጠፈ ስክሪንሻት አድርገን አስቀምጠናል። የሚቀጥለው ቀን ላይም ሶሻል ሚዲያ ሰራተኞች አስቸገሩኝ፣ ተጽዕኖ ፈጠሩብኝ ብሎ ሲል እኔ እዛው ነበር፣ ስልኬን ከፍቼ እየጠበኩ ነበር ዳኛው ፈቃድ ቢሰጥ እና ከታዳሚው ቢጠይቅ ይሄው ትናንትና የራሱ ወዳጅ የዘገበውን ይሄ ብዬ ላሳየው ነበር። ዳኛው ግን ወደዛም አልሄደም። ወዲያውኑ ጥሩልኝ ማን ነው ያለው ምናምን ነገር አለ። በቃ ተስተካክሎ ይፃፍ ለሚቀጥለው ብሎ አለፈ። ፖሊስ ደግሞ ያው የክርክር ጊዜም ስላልሆነ መከራከር አይችልም። አሁን መረጃ የማሰባሰብ ሂደት ነው። ተጠርጣሪውን ተከሳሽ ለማድረግ ወንጀለኛ ለማድረግ መረጃ የማሰባሰብ ሂደት ውስጥ ነው ያለው መረጃ የማሰባሰብ ሂደቱ እስኪጠናከርለት ድረስ የጊዜ ቀጠሮ እየጠየቀ ሌላ ቀጠሮ፣ ፋሚሊ ደግሞ ፊድ የሚያደርግ ነገር ማቅረብ ይችላል። ይሄም የሚታይልን ይሄንንም እያለ የተለያዩ አይነት መረጃዎችን ይሰጣል። ያንን እያጣራ የመሄድ ሂደቱ አለ። ሳምታይምስ ደግሞ ያው በሁለት መልኩ ነው ማሰብ ያለብን፣ አንድን ነገር እንደዚህ አይነት ሪፒቲሽኖች ሲመጡ ጊዜ በማጉላላት ምክንያት እንደዚህ እንትን በማለቱ ብሎ ዳኛው ፋይሉን ዘግቻለሁ አይነትም ነገር ብሎ በዋስ መብትም ሊለቅ ይችላል የሚልም እንትን አለ፣ መላመት አለ፣ ሁለቱም ሳይድ ስናይ ማለት ነው። ከዚህ ባለፈ ያው እንግዲህ ፍርድ ቤት ነው ጉዳዩን ዳኛን የያዘው በዚህ በኩል ደግሞ ፖሊስ ነው። ፖሊስ ማንኛውም ሰው እንዲህ አይነት ነገር ሲደርስበት የግድ ያንን ሰው ለፍርድ ማቅረብ ግዴታው ነው። እነኚህ አካሄዶች ተጠናክረው ሰውየው እንደ ወደ ሀምሳ ምናምን እንኳን አይነት ነገር ከመጣ በቀጥታ ወደ ከፍተኛ ሄዶ አቃቤ ሕግ ኬዙን አንብቦ ወደ ክርክር ይገባል። ስቲል ቤተሰብ ሰፖርት እያደረገ ፊድ እያደረገ እንጂ ከሳሽ ቤተሰብ አይደለም። አሁንም እንኳን ፖሊስ ነው ነገሩን ይዞት ያለው በሂደት ወደ አቃቤ ሲሄድ ክርክሩ ይጀምራል። በቀረቡት መረጃዎች መሰረት በክርክር ወደ ውሳኔ የሚኬድበት እንትን አለና እስከዛ ባለው ጊዜ ውስጥ ግን አሁን ዋናው የምንጣፉ ጉዳይ ውጤት አልደረሰንም የሚል ጎታች አይነት ነገር ነው የሚታየው። የመጀመሪያው ቶሎ ከመጣ ይሄኛው ቶሎ ማይመጣበት ምንም ምክንያት የለም። ጊዜ አለው። ውጭ ቢሆን ምን ያክል ጊዜ ይወስዳል፣ አገር ውስጥ ከሆነ ምን ያክል የሚለው የሚታወቅና ግልጽ ነገር ነው። ግን ቤዚክ ነው ይሄኛው የምንጣፉ ጉዳይ፣ ያው ደም ያለበት ምንጣፍ ስለሆነ የተገኘው ያ ወሳኝ ይሆናል። አልፎ ደግሞ የስልክ ነው። የስልኩም ጉዳይ እንግዲህ አልደረሰንም ምናምን የሚባል ነገር አለ። ሶስተኛ ደግሞ ሆስፒታል ሲሄዱ ካሜራ ካሜራ አለ። የካሜራውን ጉዳይ ፋሚሊ ቀድሞን ያስያዘው ሄደው ሄደው፣ ግን አሁን ላይ ደርሰው ካሜራው አይሰራም ምናምን የሚል አይነት ምላሽ ነው የሚሰጡት። ከዚያ ጊዜ ጀምሮ እስካሁን ቆይተው ማለት ነው። እነዚህ ነገሮች ስታይ ነገሮች ወዴት ሊያዘነብሉ እንደሚችሉ ታያለ። ፋሚሊ ግን ያው አባትየው ወጥሮ ይዟቸዋል። ሌላም የማልናገረው ደግሞ ሊያስጠፉ ያሉት ደግሞ የተያዘባቸው ነገር አለ። በገንዘብ ሊያስጠፍ ሞክረው ማለት ነው። እሱም በመረጃ መልኩ ፋሚሊ እጅ ገብቷል። እንግዲህ ፍልሚያው ስቲል እንደ ተፋፋመ ነው ያለው። መንግስት፣ ያው እንግዲህ፣ እንደ ኒውትራል ነው የሚታየው በዚህ ሂደት ውስጥ አዘባክ ሆኖ ነገሮችን ደግሞ በሁለት መልኩ ሊያይ ይችላል። አንደኛ ህብረተሰቡን ሊያጋጭ እንትን ዓመፅ ሊያስነሳ ይችላል በሚል ሁለተኛ ደግሞ ከራሳቸው ማንግል አንጻር እንደው የቅርብ ሰው ምናምንም በሚል አይነት ሊከታትሉ ይችላሉ። ይህን ደግሞ እንግዲህ እንዳየነው ከዚህ በፊት ሌሎች ሰዎች ላይ በደል ሲደርስ የመንግስት አካላት እንኳን ሄደው ሲያጽናኑ አይዟችሁ ሲሉ ተመልክተናል። እዚህ ፋሚሊ ጋር ግን አንዳቸውም ብቅ ብለው እንደው እግዚአብሔር ያጽናችሁ እንኳን ብለው አላሉም። እንደ እንዲሁ እንደ ሪስፖንሲቢሊቲ እንኳን ህዝብ ስለሆነ ያስቀመጣቸው ለህዝብ እስከተቀመጡ ድረስ ህዝቡን ደግሞ የመጠበቅ የማጽናናት፣ የመንከባከብም ኃላፊነት አለ። አሴ ፋሚሊ ነው ማየት ያለባቸው በእንትንም ላይ ስልጣንም ላይ ያለው የዚሁ ፋሚሊ አካል እንደመሆኑ እንደው መጥቶ እንኳን አይዟችሁ ምናምን ማለት ይገባ ነበር። እንግዲህ ውስጡን ለእግዚአብሔር ነው የምንተወው። ትልቁ ነገር ግን ሰው ከሁለት ነገር አያመልጥም፣ ከህሊናው እና ከእግዚአብሔር። ምንም አይነት ጉድጓድ ውስጥ ቢገባ ከህሊናው አያመልጥም ከእግዚአብሔር ፍርድ አያመልጥም ትልቁ ዳኛ ደግሞ እግዚአብሔር ነው የእሱን እንጠብቃለን ከምንም በላይ አበዛሁኝ እንግዲህ የማሰባሰቡን ነገር እንዳላስተጓጉል በጣም ቴንክዩ እንደዚህ አይነት ነገር መፍጠር በራሱ የእሷ ሞት ይሄን መፍጠሩም አንድ ታሪክ ነው ሰዎችን ማያያዝ መቻሉ እንትና እንዲህ ያለ እንዲህ ያለ የሆኒ እንደዚህ ነው እዚህ መቶ አሁን ቅድም አልመጡም አሁን አንተ ስለመጣህ እዚህ ደግሞ መጥቶ ለስድብ ለምናምን ይመጡ አሉ። እ እርግጡን ስናገር አናፊ ኡኑፊ ወር እህቶች ይሻላሉ። የሚያስፈራሯቸው እህቶች አሉ። በዚህ ውስጥ ወንድ ሆኖ ሴት ልጅ የሚያስፈራራ እየደወለ በቴክስት የሚዝቱ አሉ። እናንተን ከገዳይነት አንለያችሁም። ይሄንን ነገር ለማስቆም የምትጣጣሩ የምትንቀሳቀሱ ሰዎች ምናልባት እዚህ ላይ እንትን ስላላችሁ የምታመልጡ መስሏችኋል። በሌላ መልኩ በህግ ደግሞ ትጠየቃላችሁ። እያንዳንዷ የተጻፈችውን ነገር ቀጥለን በህግ እንሄድበታለን። እዚህ ላይ ስድብ የተጻፉ የተባሉ ነገሮችን ኤቪደንስ ናቸው። ቁጭ ቁጭ አድርገናል። ሁሉ ነው። ጊዜውን ጠብቅ፣ ወደዛ እንመጣለን። ስለተሰጠኝ ዕድል ቴንኪው ዮኒ፣ አሁንም ቴንኪው እወድሃለሁ አክብርሃለሁ። በቃ ለፍትህ ለእውነት ያለ አቋማት ግድ ይላል። አይ ማንም ቢሆን ይሄ አሁን፣ እንዲያውም እንደው ሳትሞት ብታቀራርበን ደስ ይለኝ ነበር። በክፉ ቀን መቀራረባችን ሳይሆን እሷ እያለች ብንቀራረብ እጅግ ያምርን ነበር። ገባ እያለች ትልቅ ደረጃ ደርሳ ባረገችው አፍሪካን አስጠርታ ህልሟ ትልቅ ነበር። ገባ በትልቅ ነገሮቿ ብታቀራርበን ደስ ይለኝ ነበር። በሚያሳዝን ሁኔታ ሀዘኗ ግን አቀራርቦናል። ብዙ የአማራ ልጆች፣ የኦሮሞ ልጆች፣ የትግራይ ልጆች፣ የደቡብ ልጆች አንድ ሆነንበታል። እውነት ለማየት አንድ አርጎናል። ልዩነታችንን አጥባልናለች። ግን በእንትኗ ቢሆን በሰክሰሷ ቢሆን ደስ ይለኝ ነበር በዘግናኝ ህይወቷ ጠፍቶ ሳይሆን በትልቅ ስራዋ ብታቀራርበን እጅግ ደስ ይለኝ ነበር እና ይህም ሆኖ ግን ቀነኒ እኔ አቅሽን አልበለው፣ ሞቴን መርጣለሁ። የጀመርኩበት መንገድ ነው እስከ መጨረሻው ድረስ እኔም ሆነ ሌሎች አብረን ሆነናል። አቅሽን እናወጣለን። የሴት ልጅ ኢትዮጵያ ላይ መበደል፣ የህፃናቶች መበደል መቆም አለበት። በቃ ለአንዴና ለመጨረሻ ጊዜ ይሄ ነገር መቆም አለበት። የትኛውም ትሁን ኢትዮጵያ ላይ ያለች ማንኛውም ሴት ማንኛውም ህጻናት ተከብረው። አሜሪካን አገር ለሰላሳ ሰከንድ አፍጣ ሴት ልጅ ማየት አችልም። ፈጣሪ ምስክር፣ ኢኮሽን ጠይቀው ሶፊየን ጠይቃል። ሌሎችንም አሜሪካ የምትኖሩ ወንድምና አቶቼ ጠይቁኝ። ለሰላሳ ደቂቃ ለሰላሳ ሰከንድ ነው የማወራ። አፍጡ አይቶኛል፣ ዊርድ ነው አስተያየቱ ብላ ሴክሹዋል ሃራስ አድርጎኛል ብላ ደውላ እስር ቤት ትከታለች። እስር ቤት ሴት ልጅን መምታት ፈርስት ድግሪ ፌለኒ ይሆኗል አሜሪካን አለ። በአሁኑ ሰዓት ለሴቶች ያለው ነገር መሆንም አለበት ለምን በጉልበት እንበልጣቸዋለን። በጉልበት ስለምንበልጣቸው መምታት አይቻልም። ጉልበት ከፈለግ ወንድ ለወንድ ግጠም ግጠም፣ ጀግና ተባልም ግጠም። ወንድ ሴት ልጅን በጉልበቴ ልደብድብ የሚል ይሄ ወንድ አይደለም ጨርሶ። ማንንም ይሁን እኔ የማልቀበለው ምንም አይነት ምክንያት ይኖር ትቼ ሄዳለ በምላሴ እናገራታለሁ ተች ሄዳለሁ። በፍጹም ሴት ልጅ አትነካ። ህፃናቶች አይነቁምና፣ ይሄ ነገር ለአንዴና ለመጨረሻ ጊዜ በቀነኒ ፍትህ አምጥተን ኢትዮጵያ ላይ ይጎመጥ ምንም ምንም ምንም ነገር አለ። ስለዚህ ኢትዮጵያ ላይ ቤታችሁ ላይ አሁን ቴክኖሎጂው ሰላም አለ። የማይረቡ ስልኮች ያን ያህል ያልሆኑ ቪዲዮ የሚቀርጹ አሉ። ቤት ውስጥ የሚያሰቃዩቸው ሰዎች ካሉ ቀረጹ። ቤታችሁ ላይ ስቃይ የሚደበድቧቸው የሚያሰቃ ቀረጿቸው፣ የሆነ ቦታ ደብቁት፣ ቀረጿቸው በማስረጃነት አቅርቡ። ለምንድን ነው የምትሰቃዩ? ሴት ልጅ ላይ ማነው ያስተማረን ሴት ልጅ ላይ እጅ ማንሳት? እኔ አልተማርኩም። ቤተሰብ ሴት ልጅ ላይ እጅ አንሳት፣ ምታት የሚል አንድም ትምህርት የለኝም። ያስተማረን ያስተማረን እኛ ኢትዮጵያውያንን ሴት ልጅ መደብደብ፣ እኔ ግራን የገባኝም ፈጣሪ ምስክሬ ማን አስተምሮ ነው ሲል ልጅንም እንደበደቡ። ስለዚህ አደራ አደራ ላለው ያው ልደቴ ስለሆነ ቤተሰብ እየጠበቀ ነው። በጣም ይቅርታ አድርጉልኝ። ገንዘቡን አስገባለሁ፣ አካውንቱን ላኩልኝ

በዚህ አጋጣሚ ዮንዬ ፋሚሊዋ ቁጭ ብሎ እያዳመጡ ነው። ከሱ ጎን ነው ያሉት፣ ለማ ጎን ነው ያሉት። ቪዲዮ ላይ ይሰሙሃል። እነሱም ቴንኪው እያሉ ነው እና እሱ አቃለው ነግረውኛል። መልእክቶች ብዙ ደርሶኛል። በአባትየው እናትየው፣ በእውነት ከልብ ከልብ ከልብ የኦሮሞን ማንነት መገለጫ ናቸው። ፈጣሪ ምስክሬ ነው የኦሮሞ መገለጫ በተለይ እናቷን እኮ ሶሻል ሚዲያ ላይ ይዛ የምትመጣ ምን አይነት ጨዋ እንዳሳደጋ በዛ መናገር ትችላል። ከእናቷ ጋር የምታረገው የምታሳየው ፍቅር ሶሻል ሚዲያ ላይ እመቤቴን እንባን ያመጠዋል። አሁን ስታየው እምባ ይመጣል። እኔ ማየት አልችልም። አሁን ቀነኒ የሚታሰበኝ ውስጡ የእውነተኛው መረጃ እውነተኛው ምን ሆና እንዴት አቢ ውስጥ ተደርጋ ፊትዋን ምኗን ምንን፣ ይቅርታ ቤተሰብ ስላለ ያንን ማንሳት አልፈልግም፣ ግን ያ ነገር ነው የሚታየው። ትክክል የሴት ኢንጂነር በኢትዮጵያ እኮ እንኳን የሴት የወንድ እኮ ከባድ ነው ብሮ የሴት ኢንጂነር ወንዶች እንኳ አላደርግ ነው በዛ ያለ ጥበብ ያላት ልጅ ነ የተማረ ግደለ የሚባለው ነገር ቀርቶ ያልተማረ ግደለኛ ወደመጣ ያልተማረ ሆኗል ጉዳዩ እና በእውነት በእውነት ቀነኒን ያላቸው ወንድምናቶች አደራ፣ ፍትህ እናገኛል። ህዝብ ይበልጣል ከማንም በላይ ህዝብ ፓወር አለ። የህዝብን ፓወር መንጠቅ የሚችል እዚህ ምድር ላይ ማንም የለም። እና እግዚአብሔር እግዚአብሔር ያጽናልኝ ቤተሰብ። እኔም ስልካቸው ካላችሁ በውስጥ ማውራት ፈልጋለሁ እነሱን። በእውነት እግዚአብሔር ይጠብቃቸው፣ እግዚአብሔር ያጽናችሁ። እኛ ከጎናቸው ነን በማንኛውም ነገር ላይ ለእነሱም የሚሆን ነገር ማድረግ አለን፣ ሁሉንም ነገር

በሚገባ ይሰማ። እንቀጥላለን። ሌላ አጀንዳ ለ ይለንሚንም በአጀንዳ ሰማንያ አጀንዳ አምጡ። በማልመጣ ግን አንረሳ አንረሳው፣ በየጊዜው እናመጣለን። ሰላማችሁ ይብዛልኝ፣ ክበሩልኝ። ቤተሰብ እናመሰግናለን። ሆኔ አኩሬ ስለመጣ ቴንኪ